የሳምንታቱ ቀናትን እንደዩት መስመራችን አሳልፈን ዛሬ ስለተገናኘን እና ሳምንቱ እንዴት አለፈ ስለምንባባል አመስግነን እንጀምራለን። ጤና ይስጥልን። እንዴት ቆያችሁ? ረፋዳችሁና ውዳችሁ እንዴት እየሄደ ነው? ዛሬም እንግዲህ በሳምንቱ ከነበሩ ሁነቶች መካከል የተገባን ያልናቸውን ጉዳዮች ወደ እናንተ እናደርሳለን። ሀሳብን መነሻ እናደርግ። ሀሳብና ሀሳብ ያንን ሳስብ ከአንድ ተክልና ተፈጥሮ ጋር አመሳስላለሁኝ። የባምቡትሪ የባምቡትሪ የሚሉት ቻይናዎች፣ እኛ ቀርከሃ ብለን የምናውቀው ተክል የተለየ ተፈጥሮ አለው። ከተተከለ ጀምሮ አራት እና አምስት ዓመታት ምንም አይነት ለውጥ የለውም። ግን ገበሬው በየቀኑ ውሃ ያጠጣዋል፣ ይኮተኩተዋል፣ አየር ብርሃንም እንዲያገኝ ደግሞ ያደርጋል። ይህ የሰርክ ስራው ይሆንና አምስት ዓመታትን በትዕግስት ይጠብቃል። አምስተኛው ዓመት፣ የመጨረሻው ወር፣ የመጀመሪያው ሳምንት ጀምሮ ይህ ባምቡ ትሪ ማለት ይጀምራል። ከመሬት በላይ እንቅስቃሴዎችን ያሳያል። እናም ደግሞ በአራትና በአምስት ሳምንታት ውስጥ እስከ ሰላሳ ሜትር ድረስ ቁመት ይኖረውና ያድጋል። ይህንን ተፈጥሮ ሳስብ ሁለት ነገሮችን አስባለሁ። ይሄኛው ተክል በአምስት ዓመት ነው በአምስት ሳምንት ነው ያደገው የሚለው ግራ አጋቢ ይሆናል። ሀሳብና ሀሳብ ያንን ሳስብ እንዲ ያለ ነገር ነው ትዝ የሚለኝ። አንዳንድ ሀሳቦች ቅጽበት ናቸው፣ አንዳንድ ሀሳቦች ደግሞ ዘላም ናቸው። ዛሬም ተከትለውን ደግሞ የሚመጡ አሉ። ዓለማችንም ደግሞ እንዲህ አይነት መልክ እንዲህ አይነት ቅርጽ እንድትይዝም ደግሞ ሀሳቢያንና ሀሳቦች ትልቁን አስተዋጽኦ አድርገዋል ብዬ አስባለሁ። የፈጠራ ሀሳብ ያላቸው ሰዎች ከምንም በላይ ተከብረው ተመስግነው ተመልክተን እናውቃለን። ምክንያቱም ሕይወት እየቀለለ በመጣ ቁጥር የእነሱ ሀሳብ ነው ዛሬ እዚህ ደረጃ ደረሰን ማለታችንን ስለማንዘነጋው ማለት ነው። በጣም ብዙ ጊዜ ተመልክተን እናውቃለን። ሀገራችን መርፌ እንኳን ማምረት አንችልም የሚል መዘባበቻ ነበረን። ዛሬ እንዲህ አይነት መልክ አይደለም ያለ ነው፣ በተቃራኒው ነው። በጣም ብዙ ሀሳቢ ሰዎች የፈጠራ ሀሳብ ያላቸው ጥበበኛ እጆችን ተመልክተን እናውቃለን። የእኛን ሀገር የእኛን ማህበረሰብ ብቻ ሳይሆን ደግሞ አለምም እያከበራቸው ነው። እንዲህ ባለ መንገድ ሄደው እኛንም እየጠቀሙ ለአለምም ደግሞ ትልቅ አስተዋጽኦ እያደረጉ ያሉ አሉ። የፈጠራ ባለቤቶችንና ጥበበኛ እጆችን በአንድ መድረክ ያገናኘ አንድ ሁነት ነበር ባሳለፍነው ሳምንት። አሁን አሁን በከተማችን እንደዚህ አረፈ ብላችሁ ሻይ ለመጠጣት ቡና ለመጠጣት ፋታ ስታገኙ እግረ መንገድ ደግሞ መጽሐፍትንም የምትጎበኙበት ለማንበብ ደግሞ እድል የሚሰጡ ቦታዎችን እየተመለከትን እንገኛለን። ዛሬ እንዲህ ባለ ቦታ ነው የተገኘሁት። በሚኖረን ቆይታ እናንተን ፕሮግራሞችን እያስተዋወቅኳችሁ ከዛ ደግሞ እኔ ትንሽ የንባብ አፍታ ይኖረኛል ማለት ነው። እንደምታውቁት ንባብ በጣም በምክንያትና ና በሀሳብ ልዕልናን የሚያምንን ትውልድ ማህበረሰብን ለመፍጠር ብቸኛውም መንገድ እንደሆነ ምንም የማያወላዳ ጉዳይ አይደለም። እሱን ነው እየተማርንም እየያዝንም የመጣ ነው። ንባብንና ትምህርትን እውቀትን መሰረት አድርገው ደግሞ የሚዘጋጁ በርከት ያሉ አውደሬዎችን ተመልክተን እናውቃለን። እንዲያውም አውደሬዎችን በተለይ መጽሐፍትን ታሳቢ አድርገው የሚሰሩ አውደሬዎች በጣም አሻሚ ናቸው። በዓለም ደረጃ በተለይ መቼ ተጀመረ ብላችሁ ስትፈልጉ 18ኛውንም 14ኛውንም 11ኛውንም ክፍለ ዘመን እናም ደግሞ በሀገር ደረጃ ጀርመንም ለንደንንምና ህንድን ፓኪስታንን ተጠቅሰው ታይተን እናውቃለን። በሀገራችንም ሰፋ ያለ ረዘም ያለ እድሜ እንዳለው እናውቃለን። በዚህኛው ሳምንት እግሬ ከደረሰበት አንደኛው ሁነት መካከል በአዲስ አበባ ዩኒቨርሲቲ የተዘጋጀው 17ኛው የመጽሐፍት አውደ ርዕይ ነበር። እንደምታውቁት አዲስ አበባ ዩኒቨርሲቲ ፕሬስ ዘመን ተሻጋሪ በጣም ታሪክን ትውልድ ሊያውቃቸው የሚገቡና ገቢያ ላይ ብዙ ማናገኛቸውን በዘመናት መካከል ደግሞ እውቀታቸው ማይደበዝዝን ስራዎችን ለህትመት አብቅተዋል። የሀበሻ ጀብዱን እንደ ማጣቀሻ ማንሳት እንችላለን። እንዲህ ያሉ መጽሀፍትን ደግሞ ይዞ ሌሎች ደግሞ የመጽሀፍ አቅራቢያንም የተሳተፉበት 17ኛው አውደሪ በዚህ ሳምንት ነበር የተከፈተው። ቆየት ያሉ የህትመት ውጤቶችን በተለያየ በታሪክ ልቦለድ፣ ግጥም፣ የህፃናት የልጆች ከፍ ያለ ደግሞ ሀሳብ ላላቸውም የፍልስፍናና እና የስነ ልቦና አውድ ያላቸው መጽሐፍቶችን ማግኘት ትችላላችሁ። ይሄኛው መጽሐፍት ከመሸጥ የተሻገረ አላማ እንዳለው ደግሞ ተነግሯል። ረዘም ያለ እድሜያትን ይዘው የመጣ ነው። 17 ዓመት ቀላል የሚባል ልምድ አይደለም። ግን ደግሞ እዚህ ቦታ ላይ ስትገኙ መጽሐፍትን ከመሸመት ጸሐፊያንን ከማግኘት እውቀት ከመሸመት እኩልም ደግሞ ውይይቶችም አሉ። በስፍራው ላይ የተለያዩ ሀሳቦች፣ ጸሐፊያን፣ አንባቢያን፣ ደራሲያን ተገኝተው ደግሞ የውይይት መድረኮችም ነበሩት። ከምንም በላይ ደግሞ በዚህ አመት አዲስ አበባ ዩኒቨርሲቲ ፕሬስ ያሳተማቸው አዳዲስ መጽሐፍቶች ለገበያም ይቀርባሉ፣ የምርቃት ስነ ስርዓት የሚደረግላቸዋል። እስከ ግንቦት 3 ም ደግሞ እንደሚቀጥል ነው የሰማሁት። ጊዜ ካላችሁ በተለይ ደግሞ ቅዳሜና ወዳችንን የት ናሳልፍ ብላችሁ ካሰባችሁ በዚህ ስፍራ መሄድ አለባችሁ። ግን በስፍራው ተገኝቼ የተመለከትኩትን በጥቂቱም ቢሆን ላስጎብኛችሁ። ህይወት ምልልስም፣ መንገድም፣ ጎዳናም አይደለ ትናንት ከነ ብዙ ትዝታው አስደስቶንም አስከፍቶንም ትናንት ስለማይበልጠን በብዙ የምትደሰቱበት ነገ፣ ድምጻችንን ከፍ አድርገን የምናወራው የደስታ ትዝታ የምንጽፍበት ሳምንት እንዲሆንላችሁ ተመኘን። እድሜ ጤና ሰጠውን ደግሞ የሳምንት ሰው ይበለንና በሌሎች ጉዳዮች እናገኛችኋለን። ጤና ይስጥልኝ።